ሃይሚና ብሩኬ እንዲህም አይነት ድብቅ ችሎታ አላቸው። የእኛስ አስደማሚዎች ገና እናስደመማቸዋለን ብሎ ነበር። ብሩኬ ትናንት በተሰራው ቪዲዮ ያልተደመመ ሰው የለም። እጅግ በጣም ማራኪ የሆነ ፊልም ተሰርቷል። እንዲሁም ወደ ዱባይ ደግሞ ቢኒ፣ እነዚህ ልጆች ሱሱ ነው ብኛል እያለ ነው። በሀይሚና በብሩኬ ሱስ ያልተያዘ ማን አለ? ቢኒያችን፣ ሰላም ሰላም! ቤተሰብ እንዴት ናችሁልኝ? ደህና ናቸው። ሰላማችሁ ይብዛልኝ ወዶች ዬ እንግዲህ እና ሀይሚ አስገራሚ የሆነ ስራ ሰርተዋል። ቢኒም ደግሞ ናፍቀውኛል እያለ ነው እና ትዝታ እንዲ በቀላሉ አይለቅም። ሀይሚና ብሩክዬ ዱባይ መጥተው ሳለ ከቢኒ ጋር ያው ብዙ ቀናቶችም ባይባሉ ግን አሳልፈዋል፣ ደስ የሚሉ ጊዜያቶች። ሀይሚ እንኳን ያን ያክል ተዝናናች አይባልም። ለምን አሟት ነበረ። ለምሳሌ ይሄ ባህር ሂደው ሲዋኙ አላየነ ምናምን ህመም ላይ ስለነበረች ማለት ነው። ሆኖም ግን ያው ቆንጆ ጊዜ አሳልፈው ተመልሰዋል። እንግዲህ ወደ ዱባይ ተመለሱ እንበላቸው። እንዴት ነው ቅመሞች? ምክንያቱም ቢኒ እኮ በናፍቆት ማለቁ ነው ምስኪን። እውነት ግን በጣም ከባድ ነው። ከምትወዷቸው ሰው ጋር ያሳለፋችሁት እያንዳንዷ ቃናቶች ልትረሱት አይችሉም። እና ቢኒ አሁን ናፍቀውት ነው እና ደግሞ ማለት ነው በትናንትናው ቪዲዮ ብሩኪ አሳድጉ አሳድጉ ማለት እሷን እያሳደጋት ነው እየተባለ ነበረ እና በሬኖች? እንዴ! ብሩኬ ያሳድጎ አሳድጎ ለሌላ የሚሰጣት ያው በሬ ነው። እንግዲህ እናደልበው ተብሎ ይበላል ይበላል ይበላል ከዛ ያድጋል ይሸጣል። እና ሀይሚዬ ደግሞ የብሩኬ ፍቅረኛ እንጂ እንዲህ ያሳልፈው የሚሰጣት የዋዛ አይደለም። ብሩኬ ና እና ጨረቃዎች በጣም አስገራሚ የሆነ ስራ ሰርተዋል። እውነት ለመናገር በእንደዚህ አይነት ስራ እንኳን አልጠበቅኳቸውም ነበር። ያው ፍጼ፣ ሀይሚ፣ ብሩኬ የተሳተፉበት ስራ ነው። ሚኪማ ተውት። በጣም ሀይለኛ ብቃት ያለው ልጅ ነው። ይሄ ልጅ ግን ፊልም ሰርቷል ከዚህ በፊት። ካልሰራስ ደግሞ እንዴት ነው ይህን አይነት ያክል ችሎታ ይዞ ፊልም የማይሰራው? ፊልሙን እንዴት ደጋግሜ እንዳየሁት! ልብ የሚነካ በእውነት። በተለይ ሚኪ ውድቅ ብሎ ሀይሚን በእናትሽ እባክሽ እያለ ሲለምናት እንባዬ ነው የመጣው። እና እጅግ አስተማሪ የሆነ ልብ ውስጥ የሚገባ ፊልም ነው። አሁን የኔ ጥያቄ የኔ ብቻ አይደለም፣ የሁሉም ጥያቄ ነው። በነገራችን ላይ በጣም ብዙ ቦታ እያየሁ ስለነበረ ነው። እና ይሄ ፊልም ረዥም ነው ወይ ወይን ሳጨር ነው? ለማስታወቂያ ነው የተለቀቀው እየተባለ ነው በእውነት ይሄ ፊልም ረዥም ቢሆን ምንኛ ደስ ባለን ነበረ። ምክንያቱም በጣም እጅግ ጓጉታቸው የምታዩት ፊልም ነው እና ነወይስ ባጭር ነው ያስቀሩት፣ ሾርት ነው ያደረጉት። ግን ሀይሚና ብሩኬ በእንደዚህ አይነት ነገር ቢሳተፉ ዋው፣ እጅግ በጣም ነው የሚያምረው። ለየት ብሎ እንደ አዲስ ነው የሚታዩት ማለት ነው። እንግዲህ አይታችኋል፣ አቅማቸውን እንዴት ሲተውኑት እንደነበረ። ብሩኬ ልቀቃት ልቀቃት፣ አታሰቃያት እያለ ሲተውን፣ ሀይሚ ራሱ ሚኪስጠራት ጠራት፣ እንዴት ተኮሳትራ የመጣችበት ብቻ። ይሄ የተወና ብቃታቸው ነው። ሁሉም በደንብ ነው የተወኑት። እና በእንደዚህ አይነት ነገር ላይ ቢሳተፉ ቢገፉበት እጅግ በጣም ያው ይሄ የትወና ብቃታቸውን ራሱ እያዳበሩት ነው የሚመጡት። ለወደፊት ትልቅ ደረጃ እንደሚደርሱ እናምናለን። እንግዲህ ሚኪ ሀይሚን አፍቅሮ ነው የመጣው ግን ደግሞ ሀይሚ ብሩኬን ነው የምታፈቅረው። ምንድን ነው የሚያመለክተው? ማለት ፍቅር ያለ ቦታው እንደሚያምነው ያው ሚኪ ታሟል። እንግዲህ መጨረሻ ላይ የታችሁት ከሆነ ሀይሚን እንደዚህ የምቃርጎ ይዞት የሆነ ተንቀጠቀጠ ምናምን ወደቀ። እሱ ያፈቅራታል፣ እሱ አታፈቅረውም። ስለዚህ ያለ ቦታው ፍቅር ያማል፣ ትርፉ ድካም ነው የሚሆነው ማንም ሰው በግዴታ የሚቀመጥ የለም በውዴታ እንጂ። ሲቀጥል ደግሞ ሀይሚ ልጁ ተንበርክ ኮስ ጠይቃት፣ ብሩኬም ደግሞ መጀመሪያ ቦቱትሆን ቀይር ሲለው ከዚህ ጋር ገንዘብ ላይ እያገናኘዋለና የሰው ልጅ ሰርቶ እንደሚቀየር ሰርች ቀየራለው አይነት ነገር ነው ሲያሳይ የነበረው። እውነት ለመናገር እንደዚህ አይነት ነገር እኮ በፊልም ብቻ ሳይሆን በትክክለኛ ሕይወትም አለ። እንደውም አሁን አሁን ነው እንደው ብዙ እንደዚህ ጎላ እያለ የመጣው የመጣውና ብዙ ሰው ንጹህ አፍቃሪ እያላቸው ነገር ግን ይሄ ገንዘብን አስፈልጠው የሚሄዱ ሰዎች አሉ። ይሄ ሀቅ ነው። ብቻ ግን ፊልሙን ስታዩት በጣም ብዙ ነገር የምትማሩበት ልታብራሩት የማችሉት ስራ ነው። በእውነት እጅግ በጣም ነው እኔ ተመስጭ ሳዩ የነበረው ና ፍቅርና ገንዘብ አስፈላጊ ናቸው፣ በጣም አስፈላጊ። ግን ደግሞ አንዳንዴ ስታስቡት ገንዘብ የፍቅርን ቦታ ብዙ ሊጋፋው አይችልም። ምክንያቱም ቅድሚያ ፍቅር እስከሆነ ድረስ ፍቅር ካለ የሰው ልጅ ሰርቶ የማይቀየር የለም፣ አይደለ? ፍቅርና ጤና ካለ ፍቅር ካለ የምሬ ነው የምላችሁ፣ ሰርታቸው የማትቀየሩበት የማደርሱበት ቦታ የለም። ከምንም በላይ ፍቅር ይቀድማል። እኔ እንጃ ስሜቱን በደንብ ላብራራው አልቻልኩም፣ ግን እጅግ በጣም ብዙ የተማርኩበት ፊልም ነው። አጭርም ብትሆን በዛች አጭር ውስጥ አጭር ፊልም ውስጥ ግን ብዙ ነገሮችን ነው ተምሬበት ያለፍኩትና አላቅም ሀይሚና ብሩኬ በእንደዚህ አይነት ነገር ተሳተፉልን። እንደ ፕራንክም ሲያመጡ ምንም ሲያመጡ እየሰደቧቸው አደርገ። ስለዚህ እንደዚህ አይነት ነገር ቢሰሩ ራሱ ያው በአዲስ መልክ ስለምናያቸው እጅግ ውጤታማ ይሆናሉ ብዬ አስባለሁኝ።